በክርስቶስ ስም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የዛሬው በዓል እጅግ ሊከበር የሚገባው የክርስቲያኖች የህይወት ማረጋገጫ የሆነው በምድር ላይ ያለ የሰው ልጅ ሁሉ ሊያከብረው እልልልነት የሚገባ ትልቅ በዓል ነው። በዚህ በዓል እግዚአብሔር መንፈስ ቅዱስ እኛን ወድዶን እኛን አክብሮን ከዓለማት ካሉ ህዝቦች መካከል በእንዲህ አይነት ሁኔታ እንድናከብረው ይህንን እድል ሰጠ። እግዚአብሔር ስሙ የተመሰገነ ይሁን አመስግኑት ስ አመስግኑት ሁላችሁ እስጆቻችሁ ከፍ ለእግዚአብሔር በእጅ ምስጋና ይቀርባል እና ምስጋና፣ ጭርጭራ፣ እልልታ በቦታው መስዋይት ነው ያለ ቦታው ሲሆን እንጂ። ስለዚህ የዛሬው በዓል ከምንም ተነስተን እንዴት መጨረስ በእውነቱ ለእኛ ለዚህ ሰዓት የምትበጥለንን የምትበቃልን ያክል አንስተን እንነጋገራለን። መንፈስ ቅዱስ እኔ ቆሜ ልማር እናንተ ደግሞ ቁጭ ብላችሁ እንድትማሩ በጋራ ያስተምረን ቅዱስ ፈቃዱ ይሆንልን። ጌታችን ኢየሱስ ክርስቶስ እንደምታውቁት መከራ፣ እንግልት፣ ስቃይ ከተቀበለ በኋላ መስቀል ላይ ተሰቅሏል። ከመስቀል በኋላ ወደ መቃብር ወርዷል። ሶስት ማር ሶስት ሌሊት በመቃብር አድሯል። ከመቃብር ከሞት በኋላ መቃብረ ምድር ነስቶ የሁላችን ጌታ ኢየሱስ ክርስቶስ ተነስቷል። በዚህ ምድር ላይ የሰው ስጋ ከተዋሃደ የሰው ስጋ ከለበሰ ከሰው ዘንድ በሰው ሕይወት ታሪክ ከሞተ በኋላ ተነስቶ በሕይወት የኖረ በሕይወት ያኖረ ማንም ከኢየሱስ ክርስቶስ ውጭ የለም። ብዙ የሃይማኖት መስራቾች፣ ብዙ የሃይማኖት መሪዎች፣ ብዙ ትልልቅ ሰዎች፣ ብዙ በዚህ ምድር ላይ ሰውን ግራ ያጋቡ ብዙ ሰዎች በእምነት ደረጃ ተስተካክለው ሊታመኑ የሚታመኑ በቢሊየን የሚቆጠር ሰው የሚከተላቸው ብዙ ሰዎች ብዙ የሃይማኖት መስራቾች ሙተዋል። በህይወታቸውም ሲኖሩ በብዙ ነውርና ነቀፋ ውስጥ የኖሩ ናቸው። ሰውን ያሰቀሱ፣ የገደሉ፣ ያጋደሉ ናቸው። ኢየሱስ ክርስቶስ ግን በዚህ ምድር ላይ ሲኖር አንዲት የጧፍ ቁስታሪ እንኳን አላጠፋ የሰው ልጆች የጠፉትን ፈለገ። ወደ መቃብርም ወረደ፣ መቃብርም ድል አደረገ፣ ተነሳ። ከተነሳ በኋላ እስከ ትናንት ነው፣ ሐሙስ ማለት ነው። ለአስር ወይም ደግሞ ለአርባ ቀናት ኢየሱስ ክርስቶስ ምን እያደረገ ነበረ? ከሞተ በኋላ ሰው መነሳት እንደሚችል እና የተነሳ ሰው እያው ብዙ ሊያደርገው የማይችለውን ኢየሱስ ክርስቶስ ሲያደርግ እንደነበረ መጽሐፍ ቅዱስ ይናገራል። በዚህ በአርባ ቀን ከትንሣኤ በኋላ ለአርባ ቀን በመጽሐፍ ቅዱስ ውስጥ ጌታችን ኢየሱስ ክርስቶስ ለአስር ጊዜ ለቅዱሳን ሐዋርያት ታይቷል፣ ለተለያዩ ሰዎች ታይቷል። ዛሬ የዛሬው መታየት ግን የመጨረሻው በዚህ ምድር ላይ ስጋ ለብሶ ሰዎችን በአካል እየተገኘ በፊት ያደርገው እንደነበረው የሚፈውስበት ከሰዎች ጋር በአካል የሚገናኝበት ጊዜ የመጨረሻው አስረኛው መገለጥ ነው። ዛሬ ዛሬ የመጨረሻው በመቀራሚያው ላይ በተቸነከሩ በቆሰሉ እጆቹ የመጨረሻውን ጉራጭ በዚህ ምድር ላይ በአካለ ስጋ የማይታይበትን ሁኔታ እያዩት እየባረካቸው ያረገበት የመጨረሻው የመገለጥና ያርገቀን ነው። እነዚህ አርባ ቀናት በምን በሚኖርበት ጊዜ የተገለጠባቸው ቀናቶች መጽሐፍ ቅዱስ መዝግቦ እናገኛለን። እናንተ መጽሐፍ ቅዱስ የያዛችሁ ከሞባይላችሁ እንደዚሁ በእጃችሁ ያዛችሁ እየጻፋችሁ በማስታወሻ ለራሳችሁ ማስቀረት ትችላላችሁ። ኢየሱስ ክርስቶስ ከሞተ በኋላ ሞትን ድል አድርጎ ከተነሳ በኋላ ለመጀመሪያ ጊዜ በጨለማው ሰዓት በህልማና በሐዘን መካከል ለነበረችው ለማርያም መግደላዊት ከመቃብር በኋላ ታይቷል። የዮሐንስ ወንጌል ምዕራፍ 20 ቁጥር 1 የማቴዎስ ወንጌል ምዕራፍ 28 ቁጥር 1 የሉቃስ ወንጌል ምዕራፍ 16 ቁጥር 1 የማርቆስ ወንጌል 16 ቁጥር 1 የማርቆስ ወንጌል 24 ቁጥር 1 የሉቃስ ወንጌል 24 ቁጥር አንድ ላይ እነኝህን በምናነብበት ጊዜ ኢየሱስ ክርስቶስ ሞትን ድል ካደረገ በኋላ በፊት እንደነበረው ምኑም ምኑም ሳይቀየር ሳይለወጥ አይተውታል። በሁለተኛው ደግሞ እንደዚሁ ለሦስቱ ሴቶች ታይቷል። እነህ ሦስት ሴቶች ከገሌላ መንደር የተነሱ ናቸው። ኢየሱስ ክርስቶስ አምላክ እንደሆነ አዳኝ እንደሆነ ህይወት እንደሆነ የተራበ እንደሚያበላ፣ የተጠማ እንደሚያጠጣ